ትንሣኤ ደስታ ነው። ጌታችን አዳም የሰራውን ኃጢአት ሊሽር የሞተበት ሞትንም ድል አድርጎ የተነሳበት ነውና ሁሉም በሞተለት አምላክ የሚያምን ሁሉ በደስታ የሚያከብረው ዕለት ነው። በዕለተ ትንሣኤ የተሰማው ዜናም ለብዙ ኢትዮጵያውያን ደስታ ሆኗል። እግዚአብሔር ቀን አያልቅበትም። ሰው በሕይወት እስካለ የማያየው ነገር የለም። በሰው ዘንድ አበቃ አለቀ የተባለለት ነገር በእግዚአብሔር ግን ገና ነው። እርሱ ከፈቀደ ሁሉን ማድረግ ይቻላል። እንኳን ደስ አላችሁ የሚሉ እጅግ ብዙ የመልካም ምኞት መግለጫ ሀሳቦች እየጎረፉ ይገኛል። ሁሌም ከትንሣኤ በፊት ሕማምና እንግልት እንዳለ ሁሉ ልብን በሀሴት ከሚሞሉ ነገሮች በፊት የሚያስለቅሱ የሚያሙ ጊዜያት ማለፋቸው አይቀሬ ነው። የእነዚህ ጥንዶች ሕይወትም እንዲህ ነው። ሁለቱም ስራቸው አደባባይ የሚያወጣ ነው እና በሰው ዘንድ ታዋቂ በመሆናቸው ጋብቻ ቸውን ሰው ሁሉ እንደሚያውቀው፣ ፍቻቸውም ከህዝብ የተሰወረ አልነበረም። ብዙዎች ቅሬታቸውን እንዲተውና እርቅንም እንዲያደርጉ ለምነዋል። ይህም ሳይሆን ሲቀር ፍርድ ቤት ድረስ እስከ መቆም የደረሰው ትዳራቸው ከዚህ በኋላ ዳግም አንድ ላይ የምንሆንበት አጋጣሚ አይፈጠርም፣ ነገር ግን ለልጆቻችን ስንል በመለያየት ውስጥ ተስማምተን እየኖርን ነው ሲሉም ተደምጠው ነበር። ነገር ግን ከአስራ አራት አመታት በኋላ በእለተ ፋሲካ በርካታ ኢትዮጵያንን ያስደሰተ በርካቶችን በእንባ ራጨ እልፎችንም ለሰው የማይቻል ለእግዚአብሔር ይቻላል አስ ብሎ ምስጋናን ያስቸረ ዜናን አሰምተዋል። በፍጹም ድጋሚ አንድ ላይ የማንሆን ሰዎች ነን ስትል የተሰማችው አርቲስት ገነት ንጋቱ ሀሳብ የማይቀይረው የሞተ ሰው ብቻ ነው ስትል ተደምጣለች። ልጆቻቸው በእንባ ሲራጩ ታይተዋል። ፕሮፌሰሩ በደስታ ሲጨፍር ተመልክተናል። ለመሆኑ ከ አስራ አራት አመታት በኋላ ይህን ቤተሰብ በደስታ እምባ እንዲራጭ ያደረገው ክስተት ምንድን ነው? ሰላም ጤና ይስጥልን። ዘመን ውድ የአማርያ ቲ ቤተሰቦች በዛሬው መሰናዶ በዕለተ ፋሲካ ከአርቲስት ገነት ንጋቱ ቤት የተሰማው አስደሳች ዜና ምንድነው የሚለውንና ይህ ዜና ከተሰማ በኋላ እየተጋሩ የሚገኙ የእንኳን ደስ አላችሁ መልእክቶችን እናጋራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። ህይወት በደስታና በሀዘን ገጽ ውስጥ የምታልፍ መሆኗ ባይካድም የሚሰማው ችግር የሚታየው እንባ ሲሆን የደስታን መኖር ያጠራጥራል። በተለይ አሁን አሁን በትዳር ውስጥ የሚፈጠሩ ችግሮች እየበረከቱ በመጡበትና ያላገቡ ወጣቶች ከሚታይ ከሚሰማው ተነስተው ብቸኝነት በስንት ጣዕሙ የሚል አቋም እየያዙ በሚገኙበት ሰዓት የነገነት አይነት የትዳር ታሪክ ደግሞ ብቅ ይላል። እነዚህ ሁለቱ ሰዎች ከ14 ዓመታት በፊት አንድ ላይ የሚኖሩ በትዳር ተጣምረው ልጆችን አፍርተው በደስታ የሚኖሩ ሰዎች ነበሩ። ከዛ በኋላ ግን በመካከላቸው በተፈ የተፈጠረው ግጭት ምክንያት እየተለያዩ መጡ። በተለይ ሙልጌታ በወቅቱ በነበረበት አንዳንድ ችግሮች ምክንያት ከባለቤቱ ጋር ግጭት እየፈጠሩና አለመግባባታቸው እያየለ ሄደ። በዚህም የተነሳ አርቲስት ገነት ንጋቱ እጅግ ዝቅተኛ የኑሮ ሁኔታ ውስጥ መግባቷና በሚያሳዝን ሁኔታ በተጎሳቆለ ቤት ውስጥ ሁሉ ወርዳ ልጆቿን እስከ ማሳደግ እንደደረሰች በተለያዩ ቃለመጠይቆች ላይ ለመረዳት ችለናል። ለልጆቹ የሚሆን ተቆራጭ እንዲያደርግም ፍርድ ቤት ድረስ ደረሰ ክርክር አድርገዋል። ገነት ንጋቱ ብርድና ሙቀቱ ፀሐይና ዝናቡ እየተፈራረቀባት በማይሆን ቦታ ውስጥ ሆናም ልጆቿን ታሳድግ ነበር። በዚህ መሃል በተፈጠረባት የጤና እክልም እጅግ በሚያሳዝን ሁኔታ ውስጥ ደርሳ እንደነበርም የብዙዎቻችን ትዝታ ነው። በወቅቱ ታዲያ ሼክ መሐመድ ሁሴን አሊ አላሙዲን እገዛ በማድረጋቸው ወደ ውጭ ሀገር ሄዳ እንድትታከም ከተደረገ በኋላ ወደ አገሯ ተመልሳ ልጆቿን በፍቅር ለማሳደግ ችላለች። በዚህ ሁሉ መከራና ከባድ ጊዜያት ውስጥም ልጆቿን በፍቅር ማሳደጓን ልጆቹ ለአባታቸው ያላቸው ፍቅርና አክብሮት ምስክር ነው። ከተለያዩ በኋላ ታዲያ ሙሉጌታ ባደረገው ነገር ተጸጽቶ ወደ ልጆቹና ወደ ሚስቱ ቀልቡን ለማሳረፍና ለመመለስ ቢፈልግም እንኳን እርሷ ግን ፍቃደኛ አልነበረችም። በመሀላችን የተፈጠረው ነገር ሊያስታርቀንና አንድ ላይ ሊያደርገን የሚችል ነገር ባለመሆኑ እንዲሁ እንደተለያየን እንኖራለን ብላ ወሰነች። በርካታ ሽማግሌዎች ገቡ። ብዙ ኢትዮጵያውያንም ለመ ለምን አትታረቁም እያሉ ጥያቄ ማቅረብና እባካችሁ ለልጆቻችሁ ስትሉ ቅሬታችሁን ፈታችሁ ይቅር ተባባሎ ሲሉ ይለምኗቸው ነበር። ከዚህም ባለፈ በመሃላቸው እጅግ የሚያሳዝኑት ልጆቻቸውም የእነርሱን መታረቅ በጉጉት ይጠብቁ የነበረ ሲሆን አባታቸውም ባገኘው አጋጣሚ ሁሉ ጸጸቱን በለቅሶ ይገልጽ ነበር። ሚስቴን ድጋሚ ባገኛት እያለ ጸሎቱን ወደ ፈጣሪ ያደርሳል። የሰው ልጅ ከትናንት ዛሬ ልብ ማድረጉ ከዛሬም ነገ መስከኑ አይቀርምና በፊት ያደረገው ነገር ቢጸጽተውም፣ ነገር ግን ገኒ ፍቃደኛ አልነበረችም። በሰይፉ ሾው ላይ በመቅረብም በሁለታቸው መሃል የተፈጠረው ችግር አንድ ላይ ሊያኖራቸው የሚችል አለመሆኑን ተናግረው እንደነበርና ለየብቻ ግን እንደ ወንድምና እንደ እህት፣ እንደ ጓደኛም ሆነው ልጆቻቸውን ሊያሳድጉ እንደሚችሉ ሲገልጹ ቆይተዋል። የእርሷና የልጆቹ ነገር በተነሳበት ቁጥር እንባ የሚቀድመው አሳዛኙ ሙሉጌታ ጀዋሬ ሚስቱን በስስትና በናፍቆት እየተመለከተ ሁሌም የሚታረቁበትን ቀን በተስፋ ይጠባበቅ ነበር። ዛሬ ታዲያ ያ ሁሉ የእንባ መከራ አልፎ እጅግ በሚያስገርም የደስታ ሰርፕራይዝ ተለውጧል። በእለተ ትንሳኤ በዓል ቀን፣ በገነት ቤተሰብ ዩቲዩብ ቻናል በተለቀቀው ቪዲዮ መሰረትም እነዚህ ሁለት ጥንዶች ወደ ቤታቸው ትልቅ ደስታ መግባቱን የተነገረው አርቲስት ገነት ንጋቱና ባለቤቷ ሙሉጌታ ጀዋሬ በድጋሜ ተሞሸሩ የሚል መረጃም ተሰምቷል። ይህ አስደሳች ዜና የተሰማው ከብዙ መከራና የማያልፉ የሚመስሉ ጊዜያት ካለፉ ከአስራ አራት አመታት በኋላ ነው። የልጆች አባት ስትል የምትጠራውን ሰው ባለቤቴ ብለዋለች። የእናትና አባታቸውን መታረቅ ሁሌም የሚመኙ ልጆቻቸውና የእርሷም ሆነ የእርሱ የቅርብ ቤተሰቦች በተገኙበት ድጋሚ መሞሸራቸው በርካቶችን ያስደሰተ ሆኗል። አርቲስት ገነት በጸሎት አስቡን፣ ይኸው በትንሣኤ በልጆቻችን ፊት ድጋሚ በሰርግ ተጋብተናል። ሰው ሆኖ ሀሳቡን የማይለውጥ የለም ስትል ተናግራለች። ከ14 ዓመታት መለያየት በኋላ አርቲስት ገነት ንጋቱና ፕሮፌሰር ሙሉጌታ ጀዋሬ በልጆቻቸውና በጓደኞቻቸው እንዲሁም በዘመድ አዝማድ ፊት ለፊት ለመሞሸር ችለዋል። ሁሉም በማልቀስ ደስታውን የገለጸ ሲሆን ሁሉንም ነገር ለፈጣሪ ሰጥተን ድጋሚ ትዳርን አንድ ብለን ጀምረናል ብለዋል ጥንዶቹ። መልካም ምኞታችሁንም ተመኙልን ሲሉ የኢትዮጵያን ህዝብ ተማጽነዋል ያቸው የነበሩ ቤተሰቦቻቸው እና ጓደኞቻቸው እነዚህ ጥንዶች ለ14 ዓመታት ሙሉ ተለያይተው ዛሬ እንደ አዲስ መጣመራቸው እጅጉን አስደስቷቸው ነገሩን በእንባ ገልጸውታል። ልጆቻቸውም እጅግ በሚያሳዝን ሁኔታ ከዚህ ቀደም እንደሚያፈሱት የሀዘን እንባ ሳይሆን የደስታ እንባ በማፍሰስ ደስታቸውን ሲገልጹ ተመልክተናል። በርካቶችም የእንኳን ደስ አላችሁ የደስታ መልእክታቸውን እያጋሩ ነው። በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ትምህርት ክፍል መምህሬ ሙሉጌታ ጀዋሬ እንኳን ደስ ያለ ያለችው ናኒ ገነቱ ናት። አርቲስት ገነት ንጋቱ በጸሎት አስቡኝ የው በትንሳኤ ዕለት በልጆቻችን ፊት ድጋሚ በሰርግ ተጋብተናል ማለትሽን እጅጉን ደስ አሰኝቶናል ስትል ናኒ ገልጻለች። ከ14 አመት መለያየት በኋላ ሰርግ እንዴት ደስ ይላል ስትልም ሀሳቧን አክላለች። ሙሉጌታ ጀዋሬ እጅግ ተወዳጅ፣ በአዲስ አበባ ዩኒቨርሲቲ በርካታ ተማሪዎችን ለማፍራት የቻለ ድንቅ የጥበብ ሰው እንደሆነ ይነገርለታል። በትዳር ህይወቱ ታዲያ በመሃል በተ የተፈጠረው ክፍተት እነዚህን አመታት ሁሉ እያለቀሰ ባለቤቱንም ናፍቆ እንደኖረ ይነገራል። ሙሉጌታ ጌታ ዛሬ የደስታው ቀን ነው። በዚህኛው እንደ እስከ ዛሬው ልቡ ተሰብሮ ሳይሆን ያለቀሰው ዛሬ እንባውን ያፈሰሰው በደስታ ነው። ሙሉ ጌታ በሰርጉ እለት በደስታ ሲጨፍርም ታይቷል። ለልጆቻችሁ ስትሉ ታረቆ እያለ ሲወተውታቸው የቆየው የኢትዮጵያ ሕዝብም እጅግ መደሰቱን የሚገልጽ መልእክት እያስተላለፈ ነው። እግዚአብሔር እንኳን ለዚያ በቃችሁ። አለመስማማታችሁን በመግባባት ለማጥፋት ለወጠላችሁ እግዚአብሔር መቼም ቢሆን አይረፍድበትም። መልካም ጋብቻ ይሁንላችሁ የሚሉ ዘር ሃይማኖት ያለዩ መልዕክቶች በብዛት እየታዩ ነው። እኛም እንኳን ደስ አላችሁ እያልን እንደ አዲስ በጋብቻ የጀመሩት ህይወት እንዲጸና እግዚአብሔር ይርዳቸው ማለት እንወዳለን። ዳግም በሌላ ሀገራዊ ማህበራዊና ወቅታዊ መሰናዶ እስክናገኛችሁ አብራችሁን ስለነበራችሁ እጅግ እናመሰግናለን። ሰላም